ክብሮታይ ሰላምታችን በእያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ነው። አንጸጸትም፣ ሲሉ ጀነራል ጻድቃን ገብረ ትንሳኤ ገለጹ። ሌላኛው ጀነራል መግባይ ኃይል ደግሞም ሰራዊቱና ህወሀት ላይ ዘመቻዎች ሲከፈቱ የትግራይ ህዝብን ኢላማ በማድረግ ነው ሲሉ አሳውቋል። የህወሀት ምስረታ አምሳኛ ዓመት የካቲት አስራ አንድ ዛሬ በክልሉ ርዕሰ መዲና መቀለና በተለያዩ አካባቢዎችም ተከብሯል። ዝርዝሩ ተዘጋጅቷል። የፋኖ ኃይሎችን አከርካሪ መተናል ሽባም አድርገናል ሲሉ ጀነራሉ ሪፖርት አቅርቧል። ጀነራሉ ይህንን በሚናገሩበት ተመሳሳይ እለት በክልሉ የተለያዩ አካባቢዎች ደግሞ ጠንካራ ውጊያዎች ጭምር እየተደረጉ ናቸው፤ እንመለከተዋለን። በህወሀት አመራሮች መካከል እየነበረው ድርድርና ሽምግልና አልተሳካም ሲሉ አቶ ጌታቸው ረዳ ያሳወቁ፣ ቡድኑ ሲሉ የጠሩት በደብረ ጽዮን ገብረ ሚካኤል የሚመራውን ህወሀትንም ተጠያቂ አድርጓል። እንቃኘዋለን። ጠቅላይ ሚኒስትሩ ሕገ መንግስት አሻሽሎ ፕሬዝደንትም ያደርገኛል የሚሉለት የምክክር ኮሚሽን ቆይታ ተራዝሟል። በርካታ ፓርቲዎችና ታጣቂ ኃይሎች የተለዩት የመብት ተሟጋች ድርጅቶች የሚተቹት ሌላኛው የብልጽግና ኮሚሽን አንድ ተጨማሪ ዓመትም ተሰጥቶታል። ከዚህ ጋር የተያዘ መረጃም ተሰናድቷል። ኤርትራዊው ምርኮኛ ወታደር በርካታ ሚስጥሮችን አውጥቷል። በአፍሪካ ቀንድ ፕሬዝደንት ኢሳያስ አፈወርቂም የኢትዮጵያ የጅቡቲና የኤርትራ አፋሮች ጉዳይ የተመለከቱ አጀንዳዎችም ይገኙበታል። ሌላኛው መረጃችን ነው። የትግራይ ፓርቲዎች ያደራዳሪውን ንግግር ተቃወሙ። ኦባሳንጆ የትግራይ መሬቶችን አስመልክቶ እያደረጉትን ንግግር ነው የትግራይ ፓርቲዎች ተቃውሞ ያሰሙበት። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አነጸጸት ማሉ ጀነራል ጻድቃን ገብረትንሳይም ሌላኛው ጀነራል መግባ ኃይለ ደግሞም ሰራዊቱና ህወሀት ላይ ዘመቻ ሲከፈት የትግራይ ህዝብን ኢላማ በማድረግ ነው ሲሉ አሳውቋል። የህወሀት ምስረታ 50ኛ ዓመት የካቲት 11 ዛሬ በክልሉ ርዕሰ መዲና መቀለና በተለያዩ አካባቢዎች ተከብሯል። ትናንት ጠቅላይ ሚኒስትሩ ደርግን የትግራይ ህዝብ መታገሉም መጣሉም ልክ ነው ያሉለት የካቲት 11 በርዕሰ መዲናዋ መቀለ ዛሬ መከበር የጀመረው በሰማዕታት ሐውልት የህወሀቱ ሊቀመንበር ደብረጽዮን ገ ገብረ ሚካኤል የአበባ ጉንጉን ካስቀመጡበት ሁነት ጀምሮ ሲሆን በስቴዲየም ውስጥ በነበረው ፕሮግራምም የተለያዩ ትዕይንቶች ቀርበው ታይተዋል። የ17 ዓመት ትግሉም ይሁን በቅርብ ጦርነት የተሰዉ ሰማዕታት ቤተሰቦች የተፈጸሙ ጥቃቶችን የሚያሳዩ ትዕይንቶች ደግሞ ከእነዚህ ውስጥ ይገኙበታል። የትግራይ ሰራዊት ቲዲኤፍ እና የክልሉ ሌሎች የጸጥታ ኃይሎች የሰልፍ ትርኢትን ጨምሮም በስቴዲየም ውስጥ የታየ ሌላኛው ክንውንም ሆኗል። የትግራይ ህዝብ ካጋጠመው የህልውና አደጋ የታደገ ኃይል የሚጠናክርና የሚቀጥል ወዘተ የሚሉ መልእክቶች ሌሎችም ተደምጧል። በሊቀ መንበሩ ደብረ ጽዮን ገብረ ሚካኤል በኩል ህወሀት የለውጥ ፕሮግራሙን እንደሚተገብር የተናገሩበትን ጨምሮ ሌሎች አካላት ንግግር ካደረጉበት የመቀለ የስቴዲየሙ መርሃ ግብር ባሻገር እንዳዲ ግራት፣ አክሱም፣ አብያዲ፣ ሽረ፣ ሌሎችም የክልሉ አካባቢዎች በአደባባይ ትዕይንት ነው በዓሉ የተከበረው። ከዛሬው መርሃ ግብር በተጨማሪ ከዚህ በዓል ጋር በተያያዘ ውይይቶች የተዘጋጁ ሲሆን በአንደኛው መድረክ ላይ የተገኙት የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌትናንት ጀኔራል ጻድቃን ገብረ ትንሳኤም የእኛ ትውልድ ባደረገው ተጋድሎ አንጸጸትም ሲሉ ገልጿል። በቅርቡ የተደረገው የሆን በ17 ዓመቱ የትግል ወቅት የተከፈለው መስዋዕትነትና የነበረው ጀግንነት ሰላምን ሲያረጋግጥና አንድነታችንን ሲያመጣ ነው ፍሬ ያለው የምንለው ያሉት ጄኔራሉ፣ እኛ አባቶቻችሁ በ17 ዓመቱ ትግል አንጸጸትም፣ በቅርቡ በተደረገው ጦርነትም የትግራይ ህልውናን ለማስከበር የታገላችሁ ወጣቶችም እንዳትጸጸቱ፣ የተከፈለው መስዋዕትነትና የታየው ጀግንነት ወደር የለሽ ነበርና ሲ

ይህ ማለት ግን ችግር የለም ማለት አይደለም። ሰላም እያሉ የፕሪቶሪያን ስምምነት እንዳይተገበር ማደናቀፍ ተግባር አለና በትግራይ ሰላምና አንድነት እንዲረጋገጥ መንግስት መኖሩ አስፈላጊ ነው ሲሉ ነው ጀነራል ጻድቃን ያነሱት። በሌላ መድረክ ላይ የተገኙት ጀነራል ምግባይ ሀይለ በበኩላቸው ለወጣቱ አደራለኝ ሲሉት ሰምተዋል። አሁን እያጋጠመን ያለው ችግር አንዳንዱ በሰራዊቱ ውስጥ ያለም፣ ሌላው ደግሞ የህወሓት መከፋፈል ነው ይለዋል አይደለም የትግራይ ህዝብ ታግሎ ራሱን በራሱ የማስተዳደር መብቱንና ህልውናውን የማስቀጠልና ያለማስቀጠል ፈተና ነው ብለውታል። ከም ህዝቢ ምቅፃልን ዘይምቅፃልን እቲ ጉዳይ ናይ ህወሓት ይገብሮ ገለገል እቲ ጉዳይ ናይ ሰራዊት ገብሮ አይኮናን የህወሀትም የሰራዊቱን ስም ሲያጠፉ የመጨረሻ መዳረሻቸው የትግራይ ህዝብን ማጥፋት ነው፣ ሲሉም በስም ያልጠቀሷቸውን ኃይሎችንም አንስተዋል። ህወሀትን በአምሳ ዓመታት ውስጥ ያደረግነው ትግል አሰባሳቢ ነው ማለት ለህወሀት መወገን አሊያም ለመታደግ መንቀሳቀስ ተደርጎ መወሰድ የለበትም። ከዚህ ባፈነገጠ ሁኔታ በዚህ እድሜያችን በአውራጃ ተከፋፍለን መገኘትን መቆም አለበት ሲሉ አክሏል። እኛ ብንፈልገውም ባንፈልገውም እድሜና ተፈጥሮ አይፈቅድልንም። እናም የትግራይ ወጣቶች የትግራይ ህልውናን ማስቀጠል ኃላፊነቱ በ

የፋኖ ኃይሎችን ሽባ አድርገናል ሲሉ ጀነራሉ ተናግሯል። ጀነራሉ ይህን በሚሉበት ተመሳሳይ ዕለት በክልሉ የተለያዩ አካባቢዎች ውጋዎች እየተደረጉ ናቸው። ከቀናት በፊት በቤተ መንግስት፣ ጠቅላይ ሚኒስትሩ ጀነራሎችን ጠርተው አድናቆትም መመሪያን በሰጡበት ወቅት በአማራ ክልል የሚደረገውን ዘመቻ የተመለከተው አጀንዳ ተጠቃሽ እንደነበር መዘገባችን የሚታወስ ነው። ይህን መመሪያ ተቀብለው የወጡት ጀነራሎችም በእዝና በያደረጃጀቱ ሰራዊቱን እየሰበሰቡ ተመሳሳዩን እያደረጉ ይገኛሉ ዛሬ በባህር ዳር የምስራቅ እዙ ዋና አዛዥ ሌትናንት ጀነራል መሀመድ ተሰማ የእዙ ኮማንድ የኮር አዛዦች የክፍለ ጦር አዛዦችና ሌሎች ከፍተኛ መኮንኖችን ሰብስበው የተለመደ ሪፖርታቸውን አሰምተዋል። የብልጽግናው ፕሬዚዳንት ከውይይቱ መልስ አንድነት ፓርክን ከቀናት በፊት እንዳስጎበኙት ሁሉ እኒህ ወታደራዊ አዛዥም በባህር ዳር ድልድይም ስቴዲየምም የበታች አመራሮቻቸውን ሲያስጎበኙ ተስተውሏል። የሆኖ ሆኖ ለትናንት ጀነራል መሐመድ ተሰማ ልክ ትናንት ጀነራል ጌታቸው ጉዲና እንዳሉት ሁሉ ለአመታት እየተዋጓቸው የቀጠሉትን ኃይሎችን እንዳጠፉ ሲገልጹ ነው የተደመጡት። ጽንፈኛው የሚሉትን ፋኖን ሽባ አደረግ ነው ሲሉም ለአመራሮቹ ሪፖርት አቅርቧል ጀነራል መሐመድ ተሰማ። በእርግጥ ባለፈው አንድ አመት ከስድስት ወር ጊዜ ውስጥ ለትናንት ጀነራል መሐመድ ፋኖ ሽባ ሆነ ሚል ሪፖርት ሲያቀርቡ የአሁኑ ለሶስተኛ ጊዜ መሆኑ ነው። በተለይም በደቡብ ጎንደር የጽንፈኛውን አከርካሪ በመስበር በጎጃም ቀጠና ደግሞ አቅሙን በማዳከም በክልሉ ተደቅኖ የነበረውን ሀገር የማፍረስ ተግባር ቀለበስ ነው ሲሉ ግን ጀነራሉ ይቀጥላሉ። እኒህ ወታደራዊ አዛዥ ስለ ጸረ ሽምቅ ውጊያ ስኬታቸው ሲያብራሩ በዋሉበት ተመሳሳይ ለት ሰራዊታቸው ግን በሁለቱም በጠቀሷቸው ቀጠናዎች ዛሬም ውጊያ ላይ ነው የዋለው። ምዕራብ ጎጃም ደጋ ዳሞት አንዱ ነው። በዚህ ወረዳ ድኩልቃናና ዳሞ ሞት በተባሉ ስፍራዎች ላይም ዛሬ ጠንካራ ውጊያ ነው አይነበረም። በተመሳሳይ በዚሁ ቀጠናም ከቲሊሊ ወደ ሰከላ በማምራት ላይ በነበሩ የመንግስት ኃይሎች ላይ የደፈጣ ጥቃት አጋጥሞ ሰብአዊ ጉዳት ደርሷል። በደቡብ ጎንደርም ጋይንት ጉና መስመር ዛሬ ተኩስ ልውውጥ እየተደረገ ነው። በሌላ በኩል በወሎ ቀጠና ደላንታ በሌሊት ጉዞ ያደረጉ የመንግስት ኃይሎችና የፋኖ ኃይሎች በዋናነት ፀሐይ መውጫ ተብሎ በሚጠራው ስፍራ ከባድ ውጊያ ማድረጋቸው ታውቋል። በእነዚህ ሁሉ ውጊያዎች ከሁለቱም ወገን እየተቀጠፉ ያሉ ኢትዮጵያውያን ቢሆን ጀነራሎች ደግሞ የክልሉን ወጣት ሽባ ስለማድረግ ከአራት ኪሎ የተሰጣቸውን ተግሳጽና መመሪያ በኩራት እየተናገሩት ቀጥሏል። በህወሀት አመራሮች መካከል የነበረው ድርድርና ሽምግልና አልተሳካም ሲሉ አቶ ጌታቸው ረዳ ገለጹ። ቡድኑ ሲሉ የጠሩትን በደብረ ጽዮን ገብረ ሚካኤል የሚመራውን ህወሀትን ተጠያቂ አድርጓል። ፕሬዚደንቱ በመግለጫቸው ባለፉት ሳምንታት በሃይማኖት መሪዎች ከተለያዩ አካባቢ በመጡ ኃላፊነት የሚሰማቸው የትግራይ ተወላጆች፣ የአገር ሽማግሌዎች ተነሳሽነት የተለያየ የድርድርና እርቅ እንቅስቃሴ ተጀምሮ ነበር ሲሉ አንስተዋል። በዚህም መሰረት ልዩነቶቻችንን ወደ ጎን በማለት ቢያንስ የካቲት አስራ አንድን በጋራ ለማክበርና የአፍሪካ ህብረት ስብሰባን በጋራ ለማሳለጥ ስምምነት ላይ ተደርሶ ስለነበር በሁለቱም ወገን ያሉት ኮሚቴዎች አብረው እንዲሰሩ የሚያስችል አቅጣጫ አስቀምጠን ነበር ሲሉ አክሏል። ይሁን እንጂ ለስልጣኑ ብቻ የሚያስብ በሚል የወነጀሉትን ቡድን ተፈጥሮ የነበረውን ሰላምና አብሮ የመስራትና የመግባባት ሂደትን በመበረዝ በህዝብ ላይ ሁከትና ግጭትን ለመፍጠር ሆነ ብሎ መንቀሳቀሱን መገንዘብ ችለናል ይላሉ አቶ ጌታቸው። ከዚህ በመነሳትም የካቲት 11ን በጋራ ለማክበር ታስቦ የነበረው እንቅስቃሴ ቡድኑ ሲሉ በጠሩት ምክንያት የተስተጓጎለ ስለመሆኑና ሁሉም በየፊናው ለማክበር መገደዱን ትናንትና ዛሬ በመንግስት ደረጃ ተይዘው የነበሩ ፕሮግራሞች እንዲሰረዙ ውሳኔ መተላለፉን አንስቷል። በዚህ አጋጣሚ በመንግስት እውቅና ያልተሰጠውና በርችት ተኩስም የሚካሄድን እንቅስቃሴ የሚያስከትለው አደጋ ካለም ኃላፊነቱን የሚወስደው ይህ ቡድን ብቻ መሆኑን ለህዝባችን እናሳውቃለን ሲሉም የገለጹት አቶ ጌታቸው የህወሓት እና የጊዜያዊ አስተዳድሩ አመራሮች በጋራ የትግራይ ጉዳይን ይዘው ከተገኙበት የአፍሪካ ህብረቱ ስብሰባ አስቀድመው የስነ ምግባር መመሪያን መፈራረማቸውን ይፋ አድርገው እንደነበር የሚታወስ ነው። ይህ የስነ ምግባር መመሪያ ኃይልን አለመጠቀምን እንደ እንደዚሁም ተንኳሽ ንግግርና የጥላቻ ቃላትን መቃወምን የተመለከቱ ክፍሎች ያሉት ሲሆን ጎጠኝነትና ፖለቲካዊ አመለካከትን መሰረት ያደረገ ጥላቻ፣ አድሎ ወይንም አመፅን የሚያነሳሳ ንግግርን ከማድረግ ለመቆጠብ መስማማታቸውም የሚዘነጋ አይሆንም። ጠቅላይ ሚኒስትሩ ህገ መንግስት አሻሽሎ ፕሬዚደንት ያደርገኛል የሚሉለት የምክክር ኮሚሽን ቆይታ ተራዘመም። በርካታ ፓርቲዎች የተለዩት የመብት ተሟጋች ድርጅቶች የሚተቹት ሌላኛው የብልጽግና ኮሚሽን አንድ ተጨማሪ አመትም ተሰጥቶታል። የብልጽግናው ፕሬዚደንት ያለፈ ስርዓቶች የየራሳቸው ህገ መንግስት ነበራቸው። አብይ ሳይገባውም ያለው ማን ነው? ለሚቀጥሉት 13 ዓመታት በፕሬዚደንታዊ ስርዓት ፕሬዚደንት አድርጎ እገዛ ዘንድ መስራት አለበት በሚል የተናገሩለት የምክክር ኮሚሽን የሀገሪቱን አካታች ምክክር ሂደቶች በሬ ዘጋ በሚል ይገለጽለታል። በቅርቡ እንኳን አቶ ጀዋር መሐመድ ይህንን ኮሚሽን አብይ ፊቱን በመስታወት የሚመለከትበት ሲሉ ገልጸውት ነበር። ዛሬ እኮ ኢትዮጵያ ውስጥ ናሽናል ዳያሎግ ሊካሄድ አይችልም። አብይ መስታወት እያየ እንደ ማውራት ማለት ነው ዳን ፕሮፌሰር መራንደን እንደሚለው ዴድ ኦን አራይቫል ኦልሬዲ ከመጀመሩ የተበላሸ ነገር ስለሆነ አሁን ባለው ሁኔታ አልቲሜትሊ የሚሆነው ረሚዮ ስርዓቱ ወደ ፕሬዝደንሻል ሲስተም ይሁን በማለት አብይም ፕሬዝዳንት ከማድረግ ያለፈ ውጤት ሊኖር በእርግጥ የኮሚሽን ከጠመንጃ መልስ ያሉ የትኛውም ሀሳቦች የሚቀርቡበት መድረክ ነው። የትኛውንም አጀንዳም አምጡ ለውይይት ይቀርባል ሲሉ ኮሚሽነሮች የሚሰሙበትም ነው። ነገር ግን ይህ ኮሚሽን የሚያቀርበው አጀንዳ ምን መሆን እንዳለበትና እንደሌለበት ጠቅላይ ሚኒስትሩ ፕሬዝደንት ያደርገኛል እንዳሉት በድብቅ ሳይሆን በአደባባይ እየወሰኑለት ስለመሆኑም ምሙን ነው። የሽግግር መንግስት የሚል ሀሳብ ይነሳል። ውይይትና ምክክሩ ላይ በሁሉም ወገን ያሉ ሰዎች እንዲገነዘቡ የሚያስፈልገው ነገር የኢትዮጵያ ውስጥ ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምሳሌ የኢትዮጵያ ባንዲራ መሀል ላይ ያለው ኮከብ ይውጣ አይውጣ የሚል ክርክራል ስንነጋገር ግድ የለም ቢኖርም እምብዛ አያጣላም ብለን ከተስማማን ወደ ሪፍረንደም አንሄድም ማለት ነው። ስልጣን ክፍፍል ደግሞ የዚህ ድርድር አካል አይደለም፣ በምርጫ አልቋል። በሚቀጥለው አራት ዓመት ተኩል የኢትዮጵያ መሪ ብልጽግና ነው፣ አንደራደርም በዚህ ጉዳይ። የምንደራደራቸው በቆሰሉ ታሪኮች ሕክምና ላይ እና በምንገነባት ነገ ላይ ነው። ባለም አቀፉ ማህበረሰብ ፊት የንግግር የምክክር መድረክ ያዘጋጁ በሚል ጠቅላይ ሚኒስትሩ እንዲታዩ ያደረጋቸው ይህ የምክክር ኮሚሽንንም ፓርላማውን በአስቸኳይ አስጠርተው አንድ ዓመት ጊዜውን አራዝመውለታል። የብልጽግናው ፓርላማም ልክ ከዚህ በፊት በኢትዮጵያውያን ላይ የንብረትም የኢሚግሬሽን አዋጆችን ሲያወጣም የተወሰኑ የፓርላማ አባላት ተቃውሞችን አስተናግዶ ክርክርም ከተደረገበት በኋላ አጸደቅኩ እንዳለው ሁሉ ዛሬም በሶስት ተቃውሞ በአብላጫ ድምፅ ኮሚሽኑን ጊዜውን አራዘምኩ ብሏል። በዚህ ኮሚሽን ውስጥ ከብልጽግናው ጋር በመሳሪያ በልዩነት ውስጥ ያሉት የኦሮሞ ነጻነት ሰራዊትና ፋኖ ኃይሎች የሉበትም። በዚህ ኮሚሽን ውስጥ ዋና የሚባሉት እንደ ህወሓት ኦነግ፣ ኦፌኩን ጨምሮ በርካታ ፓርቲዎችም አልተካተቱበትም። ብልጽግና የነበለጠ ሞላና ብርሃኑ ነጋ ፓርቲዎችን እንደዚሁም ሰልፍ ውጣም ግባም ሲባል የሚወጣም የሚገባን የተወሰነን የህብረተሰብ ክፍል ጋር ብልጽግና የሚያደርገው ምክክር እንዴት የሀገሪቱን መሰረታዊ ችግሮች መፍትሄ እንደሚሆን ግን የሚያውቁት የብልጽግና ሰዎች ብቻ ይመስላሉ። ኤርትራዊው ምርኮኛ ወታደር በርካታ ምስጢሮችን አውጥቷል። በአፍሪካ ቀንድ እንደ ሄዝቦላ እና ሀውት ያሉ ታጣቂዎችን የመፍጠር እንቅስቃሴ አለ ሲልም ተናግሯል። ምንም እንኳን በምርኮ ላይ ያለ ወታደር ለማረኩት አካላት የሚናገረው እውነትነቱ ምን ያክል ይሆናል የሚለው ጥያቄ ቢሆንም ኤርትራዊው ወታደር ግን በርካታ ጉዳዮች ማጋለጡን የየመን የመገናኛ ብዙሃን ዘግቧል። የፕሬዝደንት ኢሳያስ አፈወርቂ ስርዓት ለመጣል የኤርትራ አፋሮች የትግል እንቅስቃሴ ከጀመሩ ሰነባብቷል። በዚህ ሂደት ውስጥ በቅርቡ አዲስ አበባ መንግስት በኩል ድጋፍ ይደረግላቸዋል የተባሉ ታጣቂዎች የቡድን መሳሪያዎችን ጭምር ይዘውም ታይተው ነበር። አሊ መሐመድ የሀይዲ የተባለው የኤርትራ አፋር ተወላጅ መስመር ደግሞ ሌላ ነው። ወደ ጅቡቲ አቅንቶ በሀውቲ ታጣቂዎችም ተመልምሎ ከኢትዮጵያውያን ጋር ጭምር ማሰልጠኛ ውስጥ ገብቶም ወደ መካከለኛው ምስራቅ ጦርነት ተሰማርቷል። ከሰነ አቅራቢያ ባለ ድብቅ ማሰልጠኛ ስፍራ እድሜያቸው ከ10 እስከ 20 የሚሆኑም የኢትዮጵያ ጅቡቲና፣ ኤርትራ ወጣቶች የተካተቱበት ሚስጥራዊ ስልጠና ይሰጣል። ይመጣል የሚለው ምርኮኛው ይህ የሚደገፈው ደግሞ በኢራን ስለመሆኑ ይናገራል። የኢትዮጵያ አፋሮች፣ የኤርትራ አፋሮች፣ የጅቡቲ አፋሮችንም በማቀናጀት እንደ ሊባኖሱ ሄዝቦላህና እንደ የመኑ ሀውት ያለ ጠንካራ ኃይል በአፍሪካ ቀንድ እንዲፈጠር የምታደርገው እንቅስቃሴ አካል ስለመሆኑም ያብራራል። በየመን ናሽናል ሬዚስታንስ አርሚ ኃይሎች በቁጥጥር ስር የዋለው ወታደሩም የሀውቲ የቀይ ባህር ቁጥጥር እንዲጠናከር እንደሚሰራ ተናግረዋል ሲሉም መገናኛ ብዙኃን ዘግቧል። በኤርትራ የተለያዩ የውጭ ኃይሎች ኤጀንቶች ይንቀሳቀሳሉ ያለው ይህ ምርኮኛም እነዚህ ኃይሎች በፕሬዚደንት ኢሳያስ አፈወርቄ እውቅና ነው ወይንስ እንዴት የሚለው ግን አልገለጸም። የትግራይ ፓርቲዎች የኦባ ሳንጆን ንግግር ተቃወሙ። ፓርቲዎቹ የአፍሪካ ህብረት የምስራቅ አፍሪካ ልዩ መልእክተኛና የቀድሞ የናይጄሪያ ፕሬዝደንት ኦባ ሳንጆ የፕሪቶሪያ ስምምነትን በሚገመግመው ሰሞንኛ ስብሰባ ላይ የትግራይ መሬቶችን አስመልክቶ ያደረጉትን ንግግር ነው የተቃወሙት። ኦባ ሳንጆ ከጦርነቱ በፊት በትግራይ ክልል ስር የነበሩትናም በፕሪቶሪያው ስምምነት መሰረት አወዛጋቢ በሚል የተገለጹ ቦታዎችን በገለልተኛ አካል ቁጥጥር ስር መሆናቸው እንደሚገባቸው ሀሳብ መስጠታቸው ፓርቲዎቹ በመግለጫ ላይ ተጠቅሷል። ሳልሳይ ወያነ ጉዳዩን አስመልክቶ ባወጣው መግለጫም ኦባሳንጆ መሬቶቹ በገለልተኛ አካል ስር የሆኑ ማለታቸው የፌደራል መንግስቱን ለማለት ፈልገው ነው ያለ ሲሆን፣ ነገር ግን የፌደራል መንግስቱ የፕሪቶሪያው ስምምነት አንድ አካል እንጂ ገለልተኛ አይደለም ሲል ተቃውሟል። በተጨማሪም የትግራይ ተወላጆቹ ከመኖሪያ ቀያቸው የተፈናቀሉባቸው እነዚህ መሬቶች አሁንም በፌደራል መንግስትና በአጋሮቹ የተያዙ ናቸው ያለው መግለጫው በዚሁ መቀጠል የለበትም ሲልም አሳስቧል። የአደራዳሪው ኦባሳንጆ ሀሳብ በቀጥታ የፕሪቶሪያ ስምምነት መንፈስና ድንጋጌዎችን ይቃረናል። ይህም ህገ መንግስታዊ ስርዓቱን ወደ ቀደመው ሁኔታው መመለሱን እንደ አንድ መሰረታዊ ምሰሶ በግልጽ ያስቀመጠውን የስምምነቱን ነጥብ በግልጽ የሚጥስ ነው ብሏል። ሳልሳዊያንም በስምምነቱ መሰረት የፌደራል መንግስቱ የትኛውም የክልሉን መሬት ይዞ እንዲቀጥል የሚጠቅስ ነጥብ ባለመኖሩም ሀሳቡ ከህገ መንግስታዊ ድንጋጌዎች ጋር የሚጣረስ ነው ሲልም አመልክቷል። በዚህም የአፍሪካ ህብረትን ጨምሮ የአደራዳሪነት ሚና ያላቸው አካላት ጉዳዩን በቅርበት እንዲከታተሉና ማብራሪያ እንዲሰጡበትም ፓርቲው ጠይቋል። ተመሳሳይ በትግራይ የሚንቀሳቀሱ ሶስት ተቋሚ ፓርቲዎች ማለትም የትግራይ ነጻነት ፓርቲ ባይቶናና አረና በጋራ ባወጡት መግለጫ ንግግሩን የኮነኑ ሲሆን የትግራይ ህዝብ በገዛ መሬቱ ያለውን መብት የሚጋፋ ሲሉ ገልጸውታል። ኦባሳንጆ በፌዴራል መንግስትና በህዋት መካከል እንዳደራዳሪ አካል ገለልተኛ ቋም ማንጸባረቅ ሲገባቸው በግምገማው ላይ ያንጸባረቁት ሀሳብ ግን ከፌዴራል መንግስት ጋር መወገናቸውን ያመላከቱበት ነው ብለዋል። ፓርቲዎቹ በመግለጫቸው መግለጫቸው ሲቀጥልም የፕሬቶሪያ ስምምነት ዋ አላማም በትግራይ ህገ መንግስታዊ ስርዓቱን ወደ ነበረበት መመለስ የተፈናቀሉ ዜጎች በሰላም እንዲመለሱና በትግራይና በኢትዮጵያ ዘላቂ ሰላም እንዲሰፍን ማድረግ ሆኖ ሳለም የኦሉሴጉን ኦባሳንጆ አስተያየት በተቃራኒው የተነገረም ውጥረቱን የሚያባብስና የህዝባችንን ስቃይ የሚያራዝም ነው ብሏል። የትግራይ ህዝብ ታሪካዊ ስህተት እንዲደገም አይፈቅድም ያለው መግለጫውም የትግራይ መሬቶችን በሌላ አካል ቁጥጥር ስር እንዲቆይ ጉዳዩን ህጋዊ ለማስመሰል የሚደረግ ማንኛውንም ጥረት እንደሚቃወሙ አስቀምጠዋል። የፕሬቶ ፕሪቶሪያው የሰላም ስምምነት ፈራሚ የሆነው ህወሀት እስካሁን አደራዳሪው ሰንዝረዋል በተባለው ሀሳብ ዙሪያ ይፋዊ መግለጫን አላወጣም። ይሁን እንጂ ህወሀትን ወክለው በስብሰባው ላይ የተገኙት ሊቀመንበሩ ደብረጽዮን ገብረ ሚካኤልም ይሆን የትግራይ ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳም የትግራይ ሉዓላዊ ግዛቶች ሳይመለሱ ዘላቂ ሰላምን ማረጋገጥ የማይታሰብ ስለመሆኑና ዋነኛው ጉዳይም ተፈናቃዮችን ወደ ቀያቸው መመለስ ስለመሆኑ ማንሳታቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ። ነበርም፣ አበቃን። ቸር ያሰማን።